አርሰናል መጥፎ የሚባል ዜና ሰምቷል። ለዚህ ደግሞ ትልቁ የሚሆነው የአርሰናል የተከላካይ ስፍራ ተጫዋች የሆነው የ27 ዓመቱ ብራዚላዊው ጋብሬል ማጋሌዥ እስከ ውድድር ዓመቱ መጨረሻ ከቡድኑ ጋር እንደሚለያየም ጭምር ተረጋግጧል። በሳምንቱ አጋማሽ አርሰናል በፉልሃምን ባስተናገደበት ጨዋታ በጉዳት ምክንያት ከሜዳ ከወጡ ተጫዋቾቹ መካከል አንዱ ጋብሬል ማጋሌዥ እንደነበር ይታወሻል የአርሰናል የሕክምና ክፍል አባላት ይፋ ባደረጉት የመጨረሻ ሪፖርት መረጃ ተጫዋቹ እስከ ውድድር ዓመቱ መጨረሻ ከቡድኑ እንደሚገለልም ጭምር ይፋ ተደርጓል። በቅርብ ጊዜ በተለይም በዚህ የውድድር ዓመት አርሰናል ወሳኝ ወሳኝ የሚባሉ ተጫዋቾቹን በሐምስትሪንግ ጉዳት ምክንያት ሲያጣ ይሄኛው አራተኛ አጋጣሚ እንደሆነ ተመልክተናል። ለምሳሌ ከዚህ ቀደም እንግሊዛዊ ቡካዮ ሳካ ለ101 ቀናት ያህል ከሜዳ ሲርቅ የተመለከትነው በቅርቡም ደግሞ ተቀይሮ ወደ ሜዳ ገብቶ ጎል ያስቆጠረበትንም ጨዋታ የምናስታውሰው ነው። ከዛ ባለፈ ከሀቨርትስ ሌላው በአርሰናል በሃምስትሪንግ ጉዳት ምክንያት ከቡድኑ ከተውጭ ከጨዋቾች መካከል አንዱ ነው። ከዛ ባለፈ ሌላኛው ብራዚላዊ ተጫዋች ጋብርኤል ማርቲኔሊ ከአንድ ወር በላይ በሜዳ ውስጥ እንዳንመለከተው ያደረገ ጉዳት እንደሆነ እየተመለከተን ነው። አርሰናል ወሳኝ የሚባሉ አራት ተጫዋቾቹን በዚህ ውድድር ዓመት በተደጋጋሚ በጉዳት ምክንያት ካጡና በእነዚህ ተጫዋቾች ጉዳት ደግሞ ከተጎዱ ክለቦች ውስጥ አንዱ ማለት ይቻላል። አሁን ከፊት ለፊቱ በአውሮፓ ቻምፒየንስ ሊግ ትልቁን ሪያል ማድሪድን የሚገጥምባቸው ጨዋታዎች ከፊቱ ሆነው በእንግሊዝ ፕሪሚየር ሊግ ምንም እንኳን የመጨረሻዎቹ ሳምንታት ላይ ብንገኝም የአርሰናል ጥሩ ሁለተኛ ሆኖ ለማጠናቀቅ የጋብሪኤል ማጋልዥ አስፈላጊ መሆኑ ግልጽ ሆኖ ሳለ ተጫዋቹን በጉዳት ምክንያት ማጣቱ ለአርሰናል በእጅጉ አስጊና መጥፎ የሚባል ዜና ነው ማለት ይቻላል። አርሰናልና የተከላካይ ስፍራ ተጫዋቾቹ በዚህ ውድድር ዓመት አዲስ ነው ማለት አይቻልም። በጉዳት ምክንያት ጁሪያን ቲምበር በደንብ የምናስታውሰው ተጫዋች ነው። በጉዳት ምክንያት ከቡድኑ ከወጡ ተጫዋቾች መካከል ቶሚያሱ ወጣገባ ገባ የሆነ የውድድር ዓመትን እያሳለፈ የሚገኝ ተጫዋች ነው። በጉዳት ምክንያት ካላፊዮሪም በተመሳሳይ ከጣሊያን ከመጣ በኋላ ምንም እንኳን በአንዳንድ ጨዋታዎች ወሳኝ የሚባሉ ግቦችን የሚያስቆጠሩ ተጫዋች ቢሆንም በጉዳት ምክንያት ከማንመለከታቸው ተጫዋቾች መካከል አንዱ ነው። እንግሊዛዊው ቤን ኋይትም በቅርቡ እንኳን የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ የሆኑት ቶማስ ቷል በጉዳት ምክንያት እንዲያገግም ስንል ለጨዋታ አልጠራ ነውም፣ እንጂ ተጫዋቹ ወደ እንግሊዝ ብሔራዊ ቡድን በመምጣት ጨዋታ ለማድረግ ፈቃደኛ መሆኑንም ጭምር ሲገልጹ ተመልክተናል። በተመሳሳይ በአርሰናል ቡድን ውስጥም በጉዳት ምክንያት ከማንመለከታቸው ተጫዋቾች መካከል አንዱ ነው። አሁን ግን የ27 ዓመቱ የአርሰናል የተከላካይ ስፍራ ተጫዋች ጋብርኤል ማጋሌዥ ሚካኤል አርቴታ ከማይደራደርባቸው የቡድኑ ተጫዋቾች መካከል አንዱን እስከ ውድድር ዓመቱ መጨረሻ ድረስ በጉዳት ምክንያት ያጣል። በዚህ ውድድር ዓመት በሁሉም ውድድሮች ሚካኤል አርቴታ ካደረጋቸው 45 ጨዋታዎች በ39 ጨዋታዎች በጨዋታ ላይ በቋሚነት ጀምሯል። በስድስት ጨዋታዎች ብቻ እሱም በጉዳት ምክንያት በአርሰናል ሰበሰብ ውስጥ ያልተመለከትነው ተጫዋች ነበር። አሁን ግን እስከ ውድድር ዓመቱ መጨረሻ የተጫዋች ያጣል። ትልቁ ስጋት ደግሞ የህክምና የአርሰናል ሜዲካል ስታፍ ይፋ ባደረጉት ሪፖርት ለሚቀጥለው የውድድር ዓመት ተጫዋቹን ለማድረስ ገና ካሁኑ ተጫዋቹ በፍጥነት ለማገገም የሚያስችሉትን የህክምና ሪሃቢሊቴሽን መንገዶችን እንዲከተልና በፍጥነት ደግሞ የሰርጀሪ ወይም ደግሞ የቀዶ ጥገና ህክምና እንዲያደርግም ጭምር ለመወሰን እንደሚቀመጡም ጭምር ነው ይፋ የተደረገው ለአርሰናል እና ለቡርኑ ግን በጣም አሳዛኝ የሚባል ዜና ነው ማለት ይቻላል። እንግዲህ በዚህኛው የውድድር ዓመት የአርሰናል የዓመቱ ምርጡ ተጫዋች ከሚባሉት ውስጥ አንዱ ምንም እንኳን እንደነ ቡካዮ ሳካ ያሉ ተጫዋቾችን ከፊት ብናስቀድምም ጋብርኤል ማጋሌሽ ሌላው ምርጡ ተጫዋች ነው ማለት ይቻላል። አራፍ ዘፒች በላይኛው የሜዳ ክፍል ላይ ረጅሙን ጊዜ ከሚያሳልፉ ተጫዋቾች መካከል፣ እንዲሁም ደግሞ በራሳቸው ሜዳ ውስጥ ረጅሙን ጊዜ ይቆያሉ ተብለው ከሚጠበቁት ውስጥ አንዱ፣ ግቦችንም ከሚያስቆጥሩ ተጫዋቾች መካከል አንዱ ነው። እንግዲህ አሁን በጉዳት ምክንያት በቡድን ውስጥ የማንመለከተው ተጫዋች ነው። እንግዲህ የሚሆነው አምስት ግቦችን በዚህ ውድድር ዓመት አስቆጥሯል። በተለይ የሴት የሴትፒስ የቆሙ ኳሶችን በጭንቅላቱ የሚያስቆጥር ወርቃማ የሆኑ የግብ ዕድሎችን ደግሞ ወደ ጎልነት የመቀየር አቅም ካላቸው ተጫዋቾች መካከል አንዱ እንደሆነ በደንብ መመስከር ይቻላል። በአርሰናል እንግዲህ በሁሉም ውድድሮች ሀያ ግቦችን አስቆጥሯል። እንደሚታወቀው እንዲህ አይነት ግቦችን በማስቆጠር በእንግሊዝ ፕሪምየር ሊግ በጣም ጥቂት የሚባሉ የተከላካይ ስፍራ ተጫዋቾችን ብቻ ልናነሳ እንችላለን። እንደነ ኒማንያ ቪዲች፣ ከዛ ባለፈ ጆን ቴሪ፣ እንዲሁም ደግሞ በራሱ በአርሰናል ቤት ውስጥ ወደኋላ መለስ ካለን በጣም በርካቶችን ልናነሳ እንችላለን። ትሬንት አሌግዛንደር አርኖልድ በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ቪንሰንት ኮምፓኒ በተመሳሳይ ከሚነሱ ተጫዋቾች መካከል አንዱ ነው። በቅርብ ጊዜ በፕሪሚየር ሊጉ ከተመለከት ናቸው እንደነ ሮይ ኪን ያሉ ተጫዋቾችም ይነሳሉ። በዚህ ውስጥ በቅርብ ጊዜ ግን በፕሪሚየር ሊጉ የተመለከት ናቸው ካሉ በአውሮፓም ጭምር ጥራት ካላቸው የተከላካይ ስፍራ ተጫዋቾች ውስጥ አንዱ የሆነው ጋብሬል ማግሃሌዥ ለዚህ በጣም ጥሩ ምሳሌ መሆን ይችላል። ወደ ስፔን ሰርጆ ራሞስ እንዲሁም ደግሞ ፒኬ፣ ፒዮል ያሉ ተጫዋቾችን እናነሳለን። ቦኑቺ ወደ ጣሊያን ብናቀናል ልናነሳቸው የምንችላቸው ተጫዋቾች ናቸው። አሁን ግን ይሄ ተጫዋች በጉዳት ምክንያት እስከ ውድድር አመቱ መጨረሻ ከሜዳ ውጭ የሚሆን ተጫዋች መሆኑም ጭምር ተረጋግጧል። በርካቶች የተለያዩ ምክንያቶችን ያነሳሉ። ተጫዋቾች በቅርብ ጊዜ የአምስትሪንግ እንዲሁም ደግሞ የኤስኤል ጉዳትን እያስተናገዱ ይገኛሉ ለዚህ የአርሰናሉ አሰልጣኝ የራሳቸው ሚካኤል አርቴታ በእንግሊሽ ፕሪምየር ሊግ በቅርብ ጊዜ የተደረጉ ያሉ የጨዋታ መንገዱ የጨዋታ ብዛቶች፣ በእርግጥ የእንግሊሽ ፕሪምየር ሊግ ብቻ አይደለም፣ በአጠቃላይ በእግር ኳሹ ዓለም ላይ አሁን ላይ የተከናወኑ የሚገኙ የጨዋታ ቁጥሮች ከፍ ማለት ለተጫዋቾች እንዲህ አይነት መሰል ጉዳቶች ማስተናገድ ትልቁን አስተዋጽኦ ያበረክታል የሚል አስቴቶችን ያነሳሉ። ለምሳሌ ቡካዮ ሳካ ከ2022 የአውሮፓ ዋንጫ ወዲህ ባሉት ጊዜያቶች ተጫዋቹ ከ150 በላይ ደቂቃዎች ጨዋታዎችን ተጫውቷል። በጣም በርካታ ጨዋታዎች ማለት ናቸው። ከሀቨርትስ ከ160 በላይ ጨዋታዎችን ያደረገ ተጫዋች ነው። የጋብርኤል ማጋሌዥም ከዚህ ቁጥር የሚተናነስ አይደለም። ከ150 በላይ ጨዋታዎችን በብሔራዊ ቡድን፣ በእንግሊዝ ፕሪምየር ሊግ፣ በኤፌ ካፕ፣ በሊግ ካፕ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ ያደረጋቸው መርሃ ግብሮች ማንሳት የሚቻል ይመስላል። እንግዲህ አርሰናል ከጋብርኤል ማጋሌዥ ጋር ወደ 63.5 በመቶ የሚሆን ጨዋታዎችን የማሸነፍ አቅም ወይም ንጻር ያለው ቡድን ነው። ይህንን ከተመለከትን የዚህን ቡድን ምርጡ ተጫዋች ብለን ከምናነሳቸው በቀዳሚነት ከፊት ከፊት ከምንጠቅሳቸው ተጫዋቾች መካከል አንዱ ነው ማለት የሚቻል ይመስላል። በቅርብ ጊዜ እንግዲህ የተጫዋቾች ጉዳት በደንብ በዚህ መሰል የሃምስትሪንግ ጉዳቶች ተጫዋቾች ለረጅም ጊዜ ከሜዳ ሲርቁ ተመልክተናል። ለምሳሌ እንደ ኖኒ ማዱዌክና ኒኮላስ ጃክሰን በቼልሲ፣ እንደነ ሜሰን ማውንት በማንቸስተር ዩናይትድ፣ ዶሚኒክ ካልቨርት ሌዊን በተመሳሳይ በኤቨርተን ቤት እንደ ር ኢጎር ደግሞ በተመሳሳይ ጁሊዮ ማለት ነው። በብራይተን ን ሆቫልቤን ጆይ ጎሜዝ በሊቨርፑል ቤት ውስጥ መሰለ እንዲህ አይነት ጉዳቶችን ያስተናገዱ ተጫዋቾች ናቸው። እነዚህ ሁሉ ተጫዋቾች ምንድን ነው ምክንያቱ ከኋላቸው ያለው ተደጋጋሚ እንዲህ አይነት ጉዳቶችን ለረጅም ጊዜ የሚያርቃቸውን ጉዳት ለማስተናገዳቸው የሚል ጥያቄ ሲነሳ በርከት ያሉት ጨዋታዎችን በማከናወናቸው ምክንያት ነው የሚሉ ምክንያቶች ይነሳሉ። ከዚህ በተጓዳኝ ሊነሳ የሚችለው ሌላው ምክንያት የእንግሊዝ ፕሪምየር ሊግ የጨዋታ መንገድ ሌላው ተጽዕኖ ተጫዋቾች ላይ እያሳደረ ነው የሚሉ ሀሳቦችም ይነሳሉ። በተለይ የጨዋታው ፍጥነት ከዛ ባለፈ በፕሪምየር ሊጉ ያለው ኢንቴንሲቲ እረፍት የሌለሽ ፕሮግራሞች፣ የፕሮግራሞች መደራረብ ለምሳሌ እንደሚሉት ከሰባ ሁለት ለሰዓታት ባነሱ ጊዜያቶች ጨዋታዎችን እንድናደርግ የተገደድንባቸው አጋጣሚዎች ይላሉ ሚኬል አርቴታ ራሳቸው በእንዲህ አይነት አጋጣሚዎች ትሬኒንግ የማንሰራባቸው አጋጣሚዎች በርከት ሊሉ ይችላሉ። በዚህ አጋጣሚ ደግሞ የሚፈጠሩ ጉዳቶች ተጫዋቾች በፍጥነት እንዳያገግሙም ጭምር የሚጋብዝ ነው የሚል አስቴትን ያነሳሉ እና በዚህ ውድድር ዓመት ብቻ በእንግሊዝ ፕሪሚየር ሊግ በጣም የሚያስደነግጥ ቁጥር ተመዝግቧል። በሃምስትሪንግ ጉዳት 118 አካባቢ የሚጠጉ ጉዳቶች ተመዝግበዋል። 118 ከእነዚህ ውስጥ ወደ 71 አካባቢ የሚጠጉ ተጫዋቾች ወይንም ጉዳቶች ከአንድ ወርእና ከዚ በላይ አካባቢ ከሜዳ እንደሚርቁም ጭምር የተረጋገጠባቸው ናቸው። ይሄ ማለት በርከት ያሉ ተጫዋቾች ለረጅም ጊዜ ከሜዳ እንደሚርቁና በጨዋታዎች ላይ ክለቦቻቸው የእነዚህን ተጫዋቾች ግልጋሎት እንደማያገኙም ጭምር የተገለጸበት ስታትስቲክስ የሚያሳይ ነው። ሚካኤል አርቴታ እንግዲህ በይህን ተጫዋች ለመተካት እንደነ ጃኮብ ኪዮር ያሉ ተጫዋቾችን በአማራጭነት በስብስብ ውስጥ አሉ። ግን ቲፒካል ይህን ተጫዋች መተካት የሚያስችል አርሰናል እንደው ስብስብ አለው ለማለት ደግሞ በፍጹም በፍጹም አያስደፍርም። እሳቸው እንደሚሉት የግራ መስመር ተመላላሽ ስፍራ ተጫዋች የሆነ ተጫዋች ብንለው እሺ ብሎ የሚለን ሌፍት ሴንተር ባክ ሆኖ የግራ የመሃል ስፍራ ተከላካይ ስፍራ ተጫዋች ሆኖ ማገልገል የሚችል የቀኝ የመሃል ሜዳ የተከላካይ ስፍራ ተጫዋች ሆኖ ማገልገል የሚችል በሁሉም የሜዳ ክፍል ላይ ተጫዋቹ ቡድኑን ማገልገል እንደሚችልም ጭምር የሚመሰክሩለት የቡድናቸው ወሳኝ የሚባለውን ተጫዋች እስከ ውድድር ዓመቱ መጨረሻ ድረስ በጉዳት ምክንያት ማጣት ለአርሰናል በእጅጉ ዋጋ እንደሚያስከፍልም ጭምር መረጃዎች ይጠቁማሉ። እሳቸውን በደንብ የሚገሩት መረጃ ነው ማለት ይቻላል። ለአርሰናል ግን በተለይ በሪያል ማድሪድን በሚገጥሙበት ቡድናቸው ውስጥ ከፊት ለፊት ከሚነሱ ወይም ከሚጠቀሱ ተጨዋቾቻቸው መካከል አንዱ የሆነውን ጋብርኤል ማጋሌዥን እስከ ውድድር ዓመቱ መጨረሻ በቡድናቸው ውስጥ ማግኘት አለመቻላቸውና ማጣታቸው ለቡድኑ ዋጋ እንደሚያስከፍልም ጭምር በደንብ ማንሳት ይቻላል። በእርግጠኝነት በዚህ ውድድር ዓመት በእንግሊሽ ፕሪምየር ሊግ ከተመለከትናቸው ምርጡ የተከላካይ ስፍራ ተጫዋቾች መካከል ቀዳሚውና ቁጥር አንዱ ጋብሪኤል ማጋሌዥ ነው ማለት ይቻላል። አርሰናልና ጉዳት በዚህ ውድድር ዓመት በፍጹም ሊለያዩ አልቻሉም። ጋብሪኤል ሄሱስ፣ ጋብሪኤል ማጋሌዥ፣ ካሃቨርትዝ፣ ቡካዮ ሻካ፣ ታኬሩ ቶሚያሱ፣ ጋብሪኤል ማርቲኔሊ ራሱ፣ ዊሊያምስ ሳሊባ ከዛ ባለፈ ደግሞ ከኃላፊወር ያሉ ተጫዋቾች በጉዳት ምክንያት በዚህኛው የውድድር ዓመት በአርሰናል ቤት ውስጥ ለረጅም ጊዜ ጉዳት ያስተናገዱ ተጫዋቾች ደግሞ ሌላኛው የ2425 የውድድር ዓመት ምርጡ ከሚባሉት ተጫዋቾች መካከል አንዱ ጋብርኤል ማጋሌዥ ደግሞ እስከ ውድድር ዓመቱ መጨረሻ ድረስ ከቡድኑ ውጭ መሆኑ ለአርሰናል እንደሚጎዳም ጭምር በደንብ መጥቀስ ይቻላል። በተለይ ሪያል ማድሪድን የመጠም ፖሲበል የአርሰናል ባክፎሪናል ተብሎ የሚጠበቁት ተጫዋቾች መካከል አንዱ ነበር። ጋብሪኤል ማጋሌዥ ከቤን ዋይት ጋር በመሆን ሴንተር ባኩን ይመራሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ፣ ግን አሁን ከዚህ ውጭ የሆነ የአርሰናል ቀጣዩ ባክፎር የመሆን አማራጭ ያላቸው ተጫዋቾች በሌሎች የሚተኩበት አማራጭም እንዳለ ነው ማንሳት የሚቻለው። ለአርሰናል ግን የዚህን ተጫዋች ማጣት ከኋላ ብቻ አይደለም፣ ጎሎችን እንዳይቆጠሩበት ብቻ በማድረግ ሂደቱ ላይ ተሳትፎ የሚያደርገውን ተጫዋች ብቻ ሳይሆን የቆሙ ኳሶችን ወደ ጎልነት መቀየር የሚያስችል ምርጡን ብቃት ያለውን ተጫዋቻቸውንም ጭምር የሚያጡባቸው አማራጮችን ነው እንግዲህ። እዚህ ተጫዋች አለመኖር ምክንያት አርሰናል ሊጎዳ የሚችልበት አማራጭ አለው። ለአርሰናል ግን በጣም በጣም መጥፎ ከሆኑ ምሽቶች ውስጥ አንዱ የዚህን ተጫዋች ጉዳት ዜና መስማት እስከ ውድድር ዓመቱ መጨረሻ መሆኑ ለአርሰናል በጣም አሳዛኝ የሚባል ይመስላል። ተጫዋቹ ግን ካለው ብቃትና ካለው ጥራት አንጻር በፍጥነት እንዲያገግም እንመኛለን። ምን ተሰማችሁ? በዚህ ተጫዋች ጉዳት የአርሰናል ደጋፊዎችን አስቴት መስማት እጅግ በጣም አስፈላጊ ይመስላል።